ዛሬ በእለቱ ዜና ላይ በርከት ያሉ መረጃዎችን ይዘናል። ከነዚህ መካከል አንዱ እንግዲህ በጎንደር ደብረ ታቦር የደህንነት ኃላፊው መገደል እና እንደዚሁም ደግሞ አንድ ዳኛ መገደላቸው ነው። ይህ ዜና እስከጠናከረበት ጊዜ ድረስ ኃላፊነቱን የወሰደ አካል ባይኖርም ሁለት ፖሊሶችም እንዲሁ ቆስለው ሕክምና ላይ እንዳሉ ሰምተናል። በዝርዝር መረጃው ልንገራችሁ። በደቡብ ጎንደር ዞን በደብረታቦር የአጼ ቴዎድሮስ ክፍለ ከተማ ሰላምና ደህንነት ጽፈት ቤት ኃላፊ አቶ ደሞዝ፣ እንደዚሁም ደግሞ በደቡብ ጎንደር ዞን አስተዳደር ከፍተኛ ፍርድ ቤት ስር በአንዳቤትና ፎገራ ወረዳዎች በዳኝነት ሲያገለግሉ የነበሩት እኚህ በፎቶግራፍ ላይ የምትመለከቷቸው አቶ ኢዮብ አዳነ የካቲት 4 ቀን 2017 ዓ ም በታጣቂዎች መገደላቸውን የዘ ኢትዮጵያ ምንጮች ገልጸውልናል። በትላንትናው ታጣቂዎቹ በከፈቱት ተኩስ ከተገደሉት የደህንነት ኃላፊውና ዳኛው በተጨማሪ ደግሞ ሁለት የከተማው ፖሊሶችም እንደዚሁም በታጣቂዎች ተመተው በህክምና ላይ እንደሚገኙ የአካባቢ ነዋሪዎች ገልጸዋል። ይህ ዜና እስከጠናከረበት ጊዜ ድረስ ለ ጥቃቱ ኃላፊነቱን የወሰደ አካል የለም። የአካባቢ በአስተናትም እንደዚሁም ደግሞ የክልሉ ጸጥታ ቢሮም ያለው ነገር የለም።